ባለፉት ዓመታት በፍርድ ቤቶች ላይ ከተሰሩ የሪፎርም ስራዎች አንዱ በዳኝነት ስርዓቱ ላይ የሚታዩ የአገልግሎት አሰጣት ክፍተቶችን መፍታት የሚያስችሉ የቴክኖሎጂ እገዛዎችን ጥቅም ላይ ማዋል መቻል ነው። ይህ በተለይም ፍርድ ቤቶች ባለፈው አንድ ዓመት ውስጥ የለውጥ ፍኖተ ካርታን በማዘጋጀት ቴክኖሎጂን መሠረት ያደረጉ አሰራሮችን በመዘርጋት ዳኝነቱን የተቀላጠፈና ውጤታማ ለማድረግ የተሰራው ስራም ውጤት ያስገኘም ነው። ቴክኖሎጂና አርቲፊሻል ኢንቴሊጀንስ በመጠቀም በፊት መዝገብ አልተገለበጠልህም ተብሎ ረጅም ክርክር ሲቆየ ነበረው። ወዳው ተጽፎ የተሰማው ክርክር ወደ ጽሁፍ የሚቀየርባቸው ስርዓቶች አጥረዋል። ቤታቸው ሆነው በቴክኖሎጂ ተጠቅሞ እዛው ላይ ባለሙያም ተመድቦ የምስክርነት ቃላቸው እንዲሰጡ በማድረግ ጉዳይ ለማፋጠን ተሞክሯል። በፊት ላይ የማይታሰቡ ውጭ ሀገርም ያሉትን የቪዲዮ ኮንፈረንስ በመጠቀም ጭምር ማስረጃ መስማት አለ። ማረሚያ ላይ ያለው የፕላዝማ የምናምን እንዲህ አይነት ቴክኖሎጂን ተጠቅሞ አሁን ከበፊቱ በተሻለ መልኩ ጅማሮች አሉ። የስማርት ኮርት አገልግሎት ድምፅን ወደ ጽሁፍ ለመቀየር፣ የቪዲዮ ኮንፈረንስ ለማካሄድ፣ የኢፋይሊንግ አገልግሎት ለመስጠትና ተከራካሪ ወገኖች ካሉበት ቦታ ሆነው ክርክራቸውን ለማካሄድ የሚያስችል ቴክኖሎጂ ፍርድ ቤቶች ጥቅም ላይ በመዋላቸው አሰራሩን ቀልጣፋ እንዲሆንም አድርጓል። አሁን ዓለም ከደረሰችበት ደረጃም አንጻር ሲታይ ቴክኖሎጂ በአሁኑ ሰዓት ላይ በርካታ ችግሮቻችንን በተወሰነ ደረጃም ቢሆን ሊቀርፍ በሚችልበት ሁኔታ ጥቅም ላይ እየዋለ ነው። እንደ ፍርድ ቤትም ቴክኖሎጂን በመጠቀም ፍትሕን ፈጣን በማድረግ ረገድ ቀልጣፋ በማድረግ ረገድ ውጤታማ በማድረግ ረገድ የሚሰሩ ስራዎች አሉ። እኛም እንደ ስዳማ ክልል የጀመርናቸው ናቸው ስራዎች አሉ፣ ከዚህ በፊትም ተጀምሮ የነበሩ አሁን ደግሞ ከዛም በበለጠ አጠናክረን እየድን ላለንበት ሁኔታ ነው ያለው። የስማርት ኮርት አገልግሎት ይበልጥ ታማኒ፣ ቀልጣፋ፣ ግልጽ የዳኝነት አገልግሎት ለመስጠት ከፍተኛ አስተዋጽኦ እንዳለው ሲታመን የአሰራር ስርዓትም በፌዴራል ፍርድ ቤቶች ላይ በመተግበር ውጤት እያመጣ ነው። ይህን ስርዓት ግን እንደ ሀገር የዳኝነት ስርዓቱ ይበልጥ ቀልጣፋ፣ የተገልጋዩም እርካታ እንዲረጋገጥ በፌዴራል ፍርድ ቤቶች ብቻ ሳይሆን በክልል ባሉ ፍርድ ቤቶችም ጭምር ተግባራዊ ማድረግን ይጠይቃል። ከዚህ አንጻርም ክልሎች ላይ ጥሩ ጅምሮች እንዳሉም የፍርድ ቤቶቹ ፕሬዝዳንቶች ይናገራሉ። እንደኛ ክልል አሁን ከወረዳ ፍርድ ቤት ጀምሮ እስከ ጠቅላይ ፍርድ ቤት ድረስ ዳኞች በኮምፒውተር እንዲጽፉ እንደተደረገው፣ ከዚ በፊት የዳኛ እጅ ጽሁፍ ያው ያስቸግራል፣ በፍጥነት ስለሚጻፍ ችሎት ላይ የሚነበብ ጽሁፍ መጽሐፍ አካባቢ ያስቸግራል። ውሳኔዎች ራሳቸው በእጅ ጽሁፍ የሚጻፉ ውሳኔዎች አይነበቡም። ይህን አሁን አስቀርተናል ሙሉ በሙሉ ማለት ነው። ሁሉም ዳኛ በኮምፒውተር ነው የሚጽፈው። ስትደመር ደግሞ በተወሰኑ ፍርድ ቤቶች አካባቢ ደግሞ ባለጉዳዮች ያው የመረጃ ሰራተኞችን ሳይጠይቁ እራሳቸው ነካክተው የታች ስክሪን የሚባል ቴክኖሎጂ አለ። በዛ ቴክኖሎጂ አማካይነት ያው መረጃውን ቀጥታ የሚያገኙበት አሰራር ተዘርግቷል። ክልላችን አካባቢ ላይ ያሉ ሁለት ዩኒቨርሲቲዎች አሉ። ሚዛንቴፕ ዩኒቨርሲቲ አለ፣ ቦንጋ ዩኒቨርሲቲ አለ። ከእነዚህ ጋር ቴክኖሎጂ አይሲቲ እንትኖች አሉ። ከእነሱ ጋር ተቀናይተን የተወሰነ ዳታ ሲስተም ላይ ሰው መጠቀም የሚችልበት እና ፖርታል አዘጋጅተን መረጃ ሰው ማግኘት የሚችልበት ካለበት ቦታ ላይ የፍርድ ቤቶችን መረጃ ከዛው መላክ ይችላል። እኛውም ከዛው መቀበል፣ አፕሎድ ማድረግ እንችላለን። ያን መረጃ ስርጭት ላይ ጥረት እያደረግን ያለ ነው። በቴክኖሎጂ የታገዘ የዳኝነት አሰራር መስፈን ስራዎች እንዲሰራ የሚል ነው። ስለዚህ በምንፈልገው ልክ ቴክኖሎጂ ፍርድ ቤትን ማጠናከር ላይ ትንሽ የራሱ አሉታዊ ጫና ስላለው ይሄ የነበረው የጸጥታ ችግር እሱ ነው። ግን ዞሮ ዞሮ ባለው ነገር ምንችለው ነገር እየሰራን ነው። የቴክኖሎጂ አሰራሮች የዳኞችን የስራ ጫና በመቀነስና የተቀላጠፈ ዳኝነት አገልግሎትን በመስጠት የፍትህ ስርዓቱ ላይ ትልቅ ድርሻ እንደሚጫወቱ እሙን ነው። ይህን ይበልጥ በማስፋትና ተግባራዊነቱን በማረጋገጥም ዜጎች በፍትህ ላይ ያላቸውን አመኔታ ማጎልበት እንዲችሉ ማድረግ ይገባል የሚሉት የፍርድ ቤት ፕሬዝዳንቶች፣ ለዚህ ደግሞ በፌዴራል ደረጃ እየተገበሩ ያሉ ዘመናዊ አሰራሮችን ወደ ክልሎችን ማውረድ ተገቢ መሆኑን አንስተዋል። ለወደፊት እየታሰበ ያለው እና አሁን በዚህ በአገራዊ የህግ ተርጓሞች መድረክ አማካይነትም ያው በጋራ በትብብር ከኢንሳም ጋር በትብብር የተሰራ ያለ ቴክኖሎጂ ከዚህ ውጤት የተሻለ ውጤት በፍርድ ቤቶቻችን አካባቢ ያመጣል ተብሎ የሚገመተው የምስክር ቃል ወይም ሌላው ክርክር ልክ ወዲያውኑ ባለጉዳዩ ባለ እየተናገረ እዛው ተቀድቶ በኦዲዮም በቪዲዮም ተይዞ ወዲያውኑ በቴክኖሎጂ ወደ ጽሁፍ የሚቀይርበትን አሰራር የስማርት ኮርት ሩም የሚባለውን ለማደራጀት ወይም ወደዛ ደረጃ ለመድረስ አሁን እየሰራ ያለው ስራ ያው አሁን ጥሩ ደረጃ እንዳለ ነው እየገመገመን ያለ ነውና ይሄ ካለቀ እና ወደ ተግባራዊነቱ ከተገባ ትልቅ እፎይታን ይሰጣል የሚል ሀሳብ አለ። ትልቅ ተስፋ የምናደርገው አሁን በፌዴራል ደረጃ እየተሰራ ያለው ሰፊ ኢኮርት ሲስተም፣ በቃ ፓፐርለስ ስራዎች እንዲሰሩ ነው እየታሰበ ያሉ የለሙ ያሉ ነገሮችንም ያየናቸው ነገሮች አሉ። ያን ወደ ክልሎችም እንዲደርስ ነው እየታሰበ ያለውና ያንንም ባጭር ጊዜ ውስጥ ያደርሳል ብለን እናስባለን። በዲጂታል የታገዘ የዳኝነት አገልግሎት ተግባራዊ ማድረግ የፍርድ ቤቶችን አገልግሎት ተደራሽ፣ ወጪ ቆጣቢና ቀልጣፋ በማድረግ በተገልጋዩ ዘንድ የሚነሱ ችግሮችን በመፍታትም የተሻለ የፍትህ አገልግሎትን ለመስጠት የሚያስችል በመሆኑ በሁሉም ፍርድ ቤቶች የቴክኖሎጂ አሰራሮችን እውን ማድረግ እንደሚገባም ተመላክቷል።